ሰላም አሌኩም ወራህመቱላሂ ወበረካቱ ውድ ቤት ሰዎች ሰላም ብያለሁ። ይህንን ቪዲዮ ላይክ እና ሰብስክራይብ ያደረጋችሁ፣ እስከ ዛሬም ላይክ እና ሰብስክራይብ የምታደርጉኝ እጃችሁ ይባረክልኝ፣ ጤነኛ ሙሉ አካል ይኖራችሁ ነው የምለው ደስ ይለኛል። ይቺ ልጅ በፎቶ በዚህ በቪዲዮ ላይ የምታዋት ልጅ ከሳራ ቤት ገብታ ነው እንግዲህ። በዱባይ በኢማራት ውስጥ ደላሎች ያመጧቸዋል ከሀገር ቤት ማለት ነው። ሰርታችሁ ትለወጣላችሁ ምናምን ምናምን ይሉና ወይ ሰርቶ ክፍያ ያመጧቸዋ ወይም ካሽ ተከፍሎ ያመጣሉ። ከዚያም በኋላ እንደዚህ እያንከራተቱ አንጥተው ምን ያደርጓታል? ቪዲዮ ይቀርጹና ቲክቶካቸው ላይ ይለቁና ሳራ በር ላይ አንጥተው ይጥሏታል ማለት ነው። ተመልከቱ። እንግዲህ ያው ሳራ አዛይ ስለሆነች የስደተኞች እናት ናት። በምንም አይነት እሷ ጋር የሄደ ሰው እምቢ ብላ ከልክላ ተቆጥታ አታውቅም የሚያስቆጧት ነገሮች ቢኖሩ ስሜታዊ እያደርጋል አንዳንድ ጊዜ እንጂ እኔ እንደ ሳራ መልካም ሰው አላየሁም ማለት ነው ማንንም አላውቅም ብላ ሸኝታ አታውቅም ተቀብላ ነው የመጣውን ሁሉ ነው የምትቀበለው ያሳዝኗታል እድሜና ጤና ይስጣት ትውለድ ና ትሳም ከወለደች በኋላ ልጆቿ ደግሞ የተባረኩ ይሆኑላት ማለት ነው የልጅ ልጅ የምታይ ያድርጋት እንደዚህ መልካም የሚሰሩ ሰዎችን አላህ ይባርካቸው፣ አላህ እድሜና ጤና ይስጣቸው ነው ምለው እኔ ለራሴ በጣም ያስደስቱኛሉ። አለ ራሴ ነው። ነገ ምን ላይ እንደምንደርስ ራሳችን እኛ ምን ላይ እንደምናርፋ አናውቅም። ይጎልብናል፣ ዱንያ ትጎላለች፣ ሁሌ እንደሞላልን አይኖርም። የሚያሳዝነኝ ነገር ይሄ ነው። እኔ መጨረሻችንን አላህ ያሳምርልን ሁላችንም፣ አገር ቤትም በስደትም ያለ ነው። የሰው ልጅ መጨረሻው ሲያምር ነው እና እንጥቶ ይጥላታል። ሰባት ወር ሙሉ እንግዲህ ይች ልጅ ስራ አላሰሯትም ማለት ነው። ዝም ብለው ነው ያስቀመጧት። አገር ቤት ልጆች አሏት እንግዲህ እሷን የሚጠብቁ ቤተሰቦች፣ እሷን እጅ የሚጠብቁ ቤተሰቦች ይኖራሉ። እንግዲህ የሰው ልጅ አንድ ሰው ከሀገሩ የሚሰደደው ሰርቶ እንዲለወጥ ነው። ልጆች ካሉት ለልጆቹ ሊረዳ ነው። በተለይ አሁን እሷ የምትለው ልጆቼ ጋር ልገናኝ ላኩኝ ወደ ሀገሬ ነው የምትለው እና ይሄንን የምታደርጉ ሰዎች ማለት ነው እንደው እንደው እንደ እድሜያችሁ ዝልዝልዝል ብሎ ማለት ነው የቁም ስቃይ ይስጣችሁ፣ ሌላ ምንም አይባልም። በምስኪን ላይ ሰራተኛ ብላችሁ አንጥታችሁ ትሰራለች ትለወጫለች ብላችሁ አንጥታችሁ እንዲህ የምታንዘላዝሏቸውና እንዲህ በአጥንታቸው አስቀርታችሁ ምግብ እንኳን አትበላም ሰውነቷ ራሱ ይለያል ማለት ነው። እንደዚህ አድርገው ለቀው ቪዲዮአቸውን ቅርጽ አድርገው ቲክቶክ ላይ ለቀው እሷን ሳራ በር ላይ አንጥተው አስቀምጠዋት ይሄዳሉ። ይችን ልጅ መርዳት የምትፈልጉ ምናምን አያችሁ ብሎ ነው የሄደው ለራሱ ቪው ሊያገኝና እንግዲህ አካውንት እየለቀቀ እንትን ሊጠቀምባት ማለት ነው። ዋናዋን ዛቷን ግን ለሰው ሰጥቷታል፣ እርዳታም እንዳይረዱ ማለት ነው። ወንድሁም ሴት አላቅም አረጋት ነው የተባለው። አላየሁም እኔ፣ እንዳለችው ነው ልጅቷ፣ ሚዲያ ላይ እንደዛ እንደተናገረችው ነው ማለት ነው። እባካችሁ እህቶቼ፣ የሰው ልጅ መቼም ጥንቅሻ አይደለም። ከሀገር ቤት ስንመጣ በደላላዎች እንመጣለን። እዛ ሲለፈልፉብን ልክ ጥሩ ሰው ነው የሚመስሉን፣ ጥሩ ሰው ይመስሉናል። ግን እዚህ መጥተን ስንቶቻችን ሁላችንም አይቀና ነው። ስንቶቻችንን ቀንቶን የምንሰራ ከመቶ ሀያው ወይም ሰላሳው ነው ቀንቶት የሚሰራ፣ ሌላው ግን በችግር ላይ ነው የሚሆነው። በዚያም ላይ ችግር ላይ ሆኖ ድረሱልን ስትሏቸው አይደርሱም። ደላላዎች ግን ቀን አይወጣላችሁ። በሀላልና በጥሩ ነገር የምትሰሩ ደግሞ ቀን ይወጣላችሁ። እና ይችን ልጅ እንግዲህ ተጫወቱባት ማለት ነው እንደዚህ አድርገው ልጆች አሉኝ ልጆች ጋ ያለች ነው። እርዳታ እየተሰበሰበላት ነው። መቼም የኢትዮጵያ ሕዝብ ምንም እንትን አይነፍግም ማለት ነው፣ አይነፍግም። እንደው እንደ ኢትዮጵያ ሕዝብ እውነት ደስ የሚለን ነገር በሌላ በዘር በሃይማኖት የምንባለው አገር ቤት ብቻ እንጂ እዚህ ጋር ታመመ ሲባል ዘርና፣ ብሄር፣ ሃይማኖት አንጠይቅም ስንራዳ ማለት ነው። በጣም ደስ የሚለው ነገር እና ደስ ይላል በጣም ነው እኔ ያስደሰቱኝ ማለት ነው፣ እንደዚህ አይነት ሰዎች እኔ እንጃ ስንቶቻችን ሀቢባ ቤት በተለያዩ ሚዲያ ላይ በተለያዩ ሚዲያዎች ላይ እየተረዳ ነው ያለው። ደላላዎች እንደሆኑ ድረሱልን ስትሏቸው የሚደርሱ ነገሮች አይደሉም። እንደው ደዋ አድርጉ ከመጥፎ ሰው እንዳይገጥመ ይበሉ። አንዷ ምን አደረጓት መጣች አገር ቤት እኮ ነው፣ ግን ሰርተሽ ትለወጫለሽ። በእኔ የመጣች ከሌ ከሌ ከሌ ይሄውና እየሰራች ነው። ለእናቷ ቤት ልትሰራ ኮ ቆርቆሮና እንጨት እኮ ገዛች። በእኔ ኮ ነው ሄደችው ይላል እከሌ እኮ የከሌ ልጅ ኮ ከሌ ሄዳ ኮ ይሄውና ቤት ሰራች እኮ ለእናቷ። ገና እኮ ሳትሰራ ነው ቤት ሰራች። በእኔ ነው ኮ ሄደችው። እኔ ልኪያት፣ ኧረ እኔ ልኪያት። ይሄውልሽ ተለወጠች። እዚህ ተማከክዝህ እንትን ተማለት አቧራ ተመምሰል ሄዳችሁ ብትለወጡ እያለ ይጀነጅ ናቸዋል። ከዚያ እሷም ከሆነ ብላ የአባቷን በሬ ታሸጥና ታስጀምራለች ሁሉን ነገር ምናምን ምናምን ትልና ትመጣለች። ከዚህ ስትመጣ ግን በቃ አንጥቶ ደላላ ነው ለደላላ ሰጣት ማለት ነው። ደላላው ለደላላ ሰጣት። ያደላላ ደላላ ደግሞ አመጡ ስራ አስገቡ ውኡ ብትል፣ አረ ተዚህ ቤት ቀይሩ፣ መቀየር ይቻላል። ሶስት ወሬ ሳይሞላ ብትል፣ ምን ብትል፣ ምን ብትል በቃ ምግብ ረሃብ ልሞት ነው፣ ምግብ የለም፣ ምን ልብላ ነው የምትለው ልጅቷ። በዚህ ላይ ስራ በጣም ነው የሚበዛብኝ እና ሳልበላ እንዴት ነው የምሰራው ቀይሩ ስትል ምንም የሚሰማት የለም። ሶስት ወሯ ግጥም ብሎ ሞላ። ከዚያ ወዲያ መቀየር አትችልም፣ ወደ ሀገር ቤት መግባት ነው የምትችለው። ሳውዲ ነው ይሄ የሆነው ማለት ነው። እና እንደዚህ የሚደረጉ የሚያደርጉ ደላላዎች አሉ። ደላላ አገር ቤት ያሉ ደላላዎች ለደላላ ነው የሚሰጡት። ለሌላ ደላላ አንድ ሺህ ብር ወይ ሁለት ሺህ ብር ወይ አምስት ሺህ ብር ያተርፉና ለሌላ ሰው ይሰጣሉ በቃ ያ ደላላ ሲደወል ሲደወል አይ እኔ አላውቅም። አላገር ያጀንጅ መላካት ማለት ነው። እና እንደዚህ አይነት ነገሮች አሉ። እባካችሁ እህቶቼ ራሳችሁን ጠብቁ፣ አላህ ደግሞ ይጠብቃችሁ። የሰው ልጅ መቼም ያልፍልኛል ብሎ ነው የሚመጣው። እነሱ ምን እንደሚሆኑ፣ ምን እንደሚያደርጉን ስለማናቅ አላህ ይጠብቃል። ሀገራችን ስንወጣ ሰርተን እንለወጣለን ብለን ነው እንጂ እንደዚህ አይነት እድል ይገጥመናል ብለን አይደለም የምንመጣው። ስለዚህ ያቺ ልጅ አሁን ዝም ብላ ትሰራለች፣ እስካሁን ድረስ ወዳ ሳይሆን በግዷ። አንዳንድ ጊዜ የምትፈልገውን ነገር በብሯ አንጡልኝ እያለች በቃ፣ አረጎቹ ለምን እንደሆነ በጣም ክፉ ሆኗል። አሁን ላይ በየቦታው በጣም ልክ ሰራተኛ እንዳት በላይ የሚፈልጉት ነገር እኔ እንጃ፣ እንደዛ እያደረጓት። አንዳንድ ጊዜ በገንዘቤ በብር የምፈልገውን ነገር አለች፣ ብዙ ልኝ ስላቸው ደስታቸው ነው አለች። በቃ ወደኋላ አይሉም፣ ቅብል ነው አለች የሚሉ ከዚህ ያን ለመዱ ላይ ልንሄድ ነው ውጭት ምፈልጊው ነገር አለ ሽሉኛል አለች። በቃ እንደዚህ ለመዱ ማለት ነው። እንደዚህ ከለመዱ በቃ እንደዛ ነው የሚያደርጉት። እና የምትሰራው በአንድ ሺህ ብር ነው። ከዚያው ላይ እንግዲህ ካርድ ትሞላለች፣ ከዚያው ላይ ብር ታወጣለች። እንደዚህ እንደው ብቻ ይሁን ምንም ማድረግ አልችልም። ኢትዮጵያ ብሄድ በሬ ሽጬን የመጣሁት የአባቴን ለማለፍ ነው፣ ያልፍልኛ ብዬ ነው አለች።